ሰላም ሰላም፣ እንዴት ናችሁ? የዝግጅት የእኔ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም፣ እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ብዙዎቻችሁ ሰብስክራይብ ሳታረጉኝ ነው የምትከታተሉኝ፣ እና ሰብስክራይብ አርጋችሁ እንድትከታተሉኝ ሰብስክራይብ ያደረጋችሁኝ ደግሞ ላይክ እና ኮሜንት፣ ሼር እንድታደርጉ አበረታታችኋለሁ፣ እጠይቃችኋለሁ። አያችሁ አይደለ? ዊንተሩ ገብቶ እኛ ጋር ቆዳይን አድርቆታል እና ነጭ ነገር ሆኛለሁ። እንግዲህ የቆዳ ድርቀት አለብኝ፣ ለዛ ነው የምጠቀማቸውን አሁን ልክ እንደኔ የቆዳ ድርቀት ያለባችሁ ሰዎች ምን ምን ማድረግ እንዳለባችሁ ለራሴ ሳትማሪ ለራሴ ሳትጠቀሚ እንዳትሩኝ የምጠቀመው ነው። አሁን ታጥቤ ብቻ ስለወጣውን እንደዚህ ሆነው እና የቆዳ ድርቀት ስላለባችሁ መፍትሄ የሆነ እነግራቸዋለሁ። አሁን የመጣሁበት ጉዳይ ግን ምንድን ነው? አንዳንዴ ከቅርብ ጊዜ ወዲህ ሁሉን ነገር በሰይጣን ማሳበብ ጀምሯል። ክርስቲያኑ ምኑ ምኑ በሰይጣን ያሳብባል ሁሉን ነገር እና ለሰይጣን ጠበቃ የሆንኩ አይደለም ግን ሰይጣን የራሱ የሆነ የሚያመጣብን ቻሌንጅ አለ፣ የሚያመጣብን ተግዳሮት፣ የሚያመጣብን የተለያዩ ነገሮች አሉ። ግን ሁሉም ነገር በሰይጣን መላከክ አለበት ወይ? ይሄ ነገር ከሰይጣን ነው፣ ይሄ ነገር ከእግዚአብሔር ነው፣ ይሄ ነገር ምናምን ብለን ከፋፍለን ልናየው ይገባል እና ደግሞ እግዚአብሔር ሳያውቀው ወደ ሕይወታችን የሚመጣ ምንም ነገር የለም ምንም። ስለዚህ ያ ነገር ሲመጣብን ሰይጣን ነው ምናምን ብለን ከመገሰጽ፣ እዛ ነገር ላይ ኢነርጂያችንን ከመጨረስ አንዳንድ ሰው ሰይጣን ብሎ ከሰይጣን ጋር ሲታገል ስታዩት በቃ የሆነ ሰይጣን መንፈስ ሳይሆን የሆነ በቃ በአካል ተገልጦ እንትን የሚል ነው የሚመስለው። በቃ ሰዎች ተነስተው በቃ ወደ ቅን ትንበል ምናምን ነገር ሲሉ ማለት ነው። ሰይጣን መንፈስ ነው፣ የምንወጋውም በመንፈስ ነው የምንዋጋው፣ የምናሸንፈውም በመንፈስ ነው። ገባችሁ? የመንፈሳዊ ስራ እንደዛ ነው እንጂ ይሄ በአካል ጦርና ጋሻ ምናምን ይዞ እንደመጣ ሰው ይሄ ጣሊያንን እንዳባረር ነው ማለት ነው። እንደዛ ሰይጣንን እንትን ልንል አንችልም። መሳሪያችን መንፈሳዊ ነገር መሆን አለበት እና ምን ልል ነው? ይሄንን አንዳንዴ ክርስቲያኖች ሲታመሙ ሲሞቱ፣ የሆነ ነገር ብቻ ሲያጋጥማቸው ሰይጣን ላይ ብቻ የምናላክከው ነገር ጥሩ ነው ብዬ አልገምትም። ሰይጣን ላይ ብቻ በና ላክከው ይሄ ነገር። ምክንያቱም ከእግዚአብሔርም የሆነ ነገር አለ እና ሐናን ብትመለከቱ እግዚአብሔር የሐናን ማህፀን ዘግቶ ነበር ይላል። ገባችሁ። ያ ምንድን ነው? ሰይጣን አይደለም የዘጋው የሐናን ማህፀን ማለት ነው እግዚአብሔር ነው። እና እግዚአብሔር የሚያደርጋቸው አንዳንድ ነገሮች አሉ። ጳውሎስም ህመም ነበረበት እና ያንን ህመም እንዲፈወስ በተደጋጋሚ ጠየቀ። ኃይሌ ይበቃሃል ጸጋ ይበቃሃል ሀይል ሀይሌ በድካም ይገለጻል ብሎ ነግሮታል ገባችሁ እና እግዚአብሔር ዝም ብሎ የሚተወው ነገር አለ አንዳንዴ ሁሉንም መፈወስ የለበትም ሁሉንም እንትን ማለት የለበትም ምናምን ከፍቃዱ ጋር መስማማት ነው ያለብን ወይ ደግሞ ሰይጣን ወሰደው እንትን አለው ምናምን ኖ ሲጀመር እኛ እዚህ ምድር ላይ እንደ እንትን ነን እንግዶች ነን እንግዶች ነን። ዘላለም ልንኖር አይደለም። እግዚአብሔር ያመጣን ወደዚህ ምድር እንግዶች ነን። በቃ መጣን። ይለያያል፣ ግን እኛ አንዱም የሄደው በሀያ አመቱ ሊሆን ይችላል። አንዱ የሄደው በአስራ ቤቶች፣ አንዱ ደግሞ ገና እንደተወለደ፣ ሌላው ደግሞ ሸምግሎ ጃጅቶ ምን ብሎ ሊሄድ ይችላል። አጠራራችን፣ እድሜያችን ይለያይ እንጂ እግዚአብሔር ወደዚህ ምድር ሲያመጣን ዘላለም እንድንኖር አይደለም። ስለዚህ ሰው ሲሞት ልክ በቃ የሆነ እግዚአብሔር ሳይፈቅድ ያ ሰው የሞት አድርገን ባንወስድ፣ ሰይጣን እንደቀጠፈው አድርገን ባንወስድ። እግዚአብሔር ከፈለገ እኮ እንዴ በብሉይ ኪዳንም በአዲስ ኪዳንም እኮ፣ የብሉይ ኪዳን ሰዎች በእርግጥ ያው ረጃጅም እድሜ ነው የሚኖሩት። በአዲስ ኪዳን ግን እነ እስጢፋኖስ ምናምን ገና በወጣትነት እድሜያቸው ነው አይደል በድንጋይ ተወግሮ የሞቱት። እንደዛ እንደዛ አይነት ነገሮች አሉ። እና ያስነሳውም ደግሞ አለ ሞቶ ያስነሳው አሁን አላዛርን እግዚአብሔር አስነስቶታል፣ አይደለ? ግን ድጋሚ ያልሞተም ማለት አይደለም። ሞቷል፣ በሰዓቱ ተነሳ፣ ግን ድጋሚ ደግሞ ሞቷል። ስለዚህ ሞትን ያልቀመሰ፣ ሞትን የማይቀምስ ማንም የለም። በመጽሐፍ ቅዱስ ሁለት ሰዎች ብቻ ናቸው ሞትን ሳያዩ የተነጠቁት፣ አይደለ? አንዱ ኤልያስ ነው፣ በእሳት ሰረገላ ተነጠቀ። አንዱ ደግሞ ሄኖክ ነው። በቃ ከዛ ውጭ ግን ሁሉ ሞትን ቀምሰዋል። ሁሉ ሞትን አይተዋል። ሞትን እንደ አዲስ ባናየው፣ ሞትን እንደ አዲስ ነገር ልክ የሆነ ሰይጣን እየወሰደ ሰውን እንደሚቀጭ አድርገን ባና። እግዚአብሔር መልካም ፍቃዱ ከሆነ ይፈውሳል ያንን ሰው፣ መልካም ፍቃዱ ካልሆነ ደግሞ መሄድ ካለበት መጠራት ካለበት ያ ሰው ይሄዳል በቃ እንጂ ልክ በቃ የሆነ ያ ሰው እንደተቀጠፈ ምናምን አይደለም ለማየት ያለብን። በቃ ሞት በቃ ያለ ነገር ነው ያለ ነገር ነው። እዛ እግዚአብሔር ኃጢአቱ ኃጢአቱን አብዝ ምንድን ነው በኃጢአት ብዛት ያ ሰው እንደሞተ በሀሰተኞች ነቢያት ምክንያት እንደሞተ ምናምን አድርገን ነገሮችን እንትን ባናወሳስብ ምናምን ጥሩ ነው ብዬ እላለሁ። ምክንያቱም ሞት ክርስቶስ ኢየሱስ እስኪመጣ ድረስ መጥቶ በፍርድ ለፍርድ መጥቶ ያው በቀኝና በግራ ከፋ ብሎ እንትን እስኪል ድረስ ሞት ያለ ነገር ነው። ስለዚህ እንትና እንዲህ ሆኖ ሞተ እንትና እንደዚህ ሆና ሞተች ባንል፣ በቃ ያ ሰው አገልግሎ ሚሽኑን ከጨረሰ በኋላ ይሞታል። በቃ ምንም እንትን የለውም። እግዚአብሔር እስከፈቀደለት ጊዜ ድረስ ብቻ ነው የሚኖረው በዚህ ምድር ላይ። በእርግጥ እግዚአብሔር እድሜ ሊጨምር ይችላል ይችላል፣ ይሄንን አልክድም። እድሜ ሊቀጠል ይችላል ግን ደግሞ ፍቃደኛ ካልሆነ የእግዚአብሔር ፍቃድ ካልሆነ ደግሞ እድሜም አይቀጠልም። ስለዚህ ያንን ብለን ብናስብ ብዬ ላለውኝ እና ሰሞኑን ያየሁት ግርግር እንደዛ ስለሚሆን ነው። እና እግዚአብሔር ሁሌ አንዳንዴ ደግሞ ምን አይነት አስተምሮ ሰማሁኝ፣ በሽታ ከእግዚአብሔር አይደለም። ከእግዚአብሔርም የሆነ በሽታ አለ አለ። ምክንያቱም እግዚአብሔር አንዳንዴ እምነታችንን መፈተን ይፈልጋል እምነታችንን እና ለምሳሌ ትምህርት ቤት እንሄዳለን አይደል? ሁላችንም ትምህርት ቤት እንሄዳለን። ልጆቻችንም ትምህርት ቤት እንልካለን። ትምህርት ቤት ልከን እንዳይፈተኑ ማለት እንችላለን እንዴ? ይፈተናሉ አደለም? ለምንድነው የሚፈተኑት? ከዛም ያልፋሉ። ያንን ፈተና ማለፍ ካልቻሉ ደግሞ ይወድቃሉ። ልክ እንደዛ ነው። በቃ ላይ እንትናችን ከእግዚአብሔርም ጋር ያለው ነገር እግዚአብሔር ይፈትነናል እምነታችን ምን ደረጃ እንደሆነ ለማወቅ። እስቲ ልጄ ምን ያህል ነው የምታምነኝ? ልጄ በዚህ ጉዳይ ላይ በነገራችን ላይ የምትቀበሉትም በእምነታችሁ ልክ ነው። እግዚአብሔርን አምነው አለው ከዚህ ነገር ያወጣኛል ካላችሁ ያንን ነገር ትቀበላላችሁ። አይ ምናምን ካላችሁ ደግሞ ትወድቃላችሁ። ገባችሁ? እግዚአብሔር እንደ ቸርነቱ እንደ መልካምነቱ ደግሞ ያንን ነገር በቃ ካለማወቅ ነው ብሎ ይቅርታ ማርጎላችሁ ያንን ነገር ሊያሳልፋችሁ ይችላል። ገባችሁ። አሁን ስድስት ልጅ አንድ ሰው ስድስት ልጅ ቢኖረው ስድስቱም አንድ አይነት ጸባይ አይኖራቸውም። አደለ? አንዱ በጥባጭ ነው፣ አንዱ ጸባይኛ ነው፣ አንዱ ታዛዥ ነው። አንዱ ደግሞ ጭራሽ ይሄ ልጅ ከየት መጣ፣ ከዚህ ቤተሰብ እንደዚህ አይነት ልጅ እንዴት ወጣ እስክትሉ ድረስ ልም ያለ በጥባጭ በቃ በሁሉም ነገር የበለጸገ በቃ በመጠጡም ያለ በጭፈራውም ያለ በቁማሩም በምኑም በምኑም ያለ ከጨዋ ቤተሰብ የተፈጠረ ልጅ ይኖራል አንዳንዴ። እና ልክ እንደዛውም እግዚአብሔር ቤት ውስጥ እንደዚህ አይነት ልጆች ሊኖሩ ይችላሉ። ሁሉም ጨዋ ነው ማለት አይደለም። እግዚአብሔር ቤት ያለ ሰው እና ስጋን የለበሰው ብረት የለበሰ ሰው የለም። አንዳንዱ በጥባጭ ነው፣ አንዳንዱ ጸባይኛ ነው። እንደዛ እንደዛ ሆኖ እንኖራለን እና እግዚአብሔርን ጭራሽ ምድር ላይ የሚደረገው ነገር ሁሉ ከሰይጣን ሰይጣንም አንዳንዴ ሰይጣን እሱም ማያውቀውን ሁላ የምንለጥፍበት ይመስለኛል እንደው ሳስበው። እና ዛሬ የሰይጣን ጠበቃ ማናረገሽ እንዳትሉኝ አደራችሁን፣ አደራ በሰማይ አደራ በምድር እና ጠበቃ ጥብቅና ለመቆም ሳይሆን እየለየ ነው እንለየው ገባችሁ? ከስጋ ይሆናል፣ ከመንፈስ ይሆናል፣ ከሰይጣን ይሆናል፣ ከተለያየ ነገር ሁሉን ነገር ሰይጣን ላይ ያላከን አይሆንም፣ አይሆንም። እና አንዳንድ ሰዎች ሲሞቱ በቃ ቀናቸው ደርሰው ነው ሚሽናቸውን ጨርሰው ነው በቃ በቃ። እኔ እናትየው አሁን እህታችን የምስራች አሁን አርፋለች፣ ወደ ጌታ ሄዳለች አይደል እና በጣም ነው ደስ ያለኝ እናትየውን ሳይ ተጽናንታለች፣ እናትየው ተጽናንተዋል። እና ደስ ይላል። ልጅን እንደዛ አድርጎ የእውነት ወንጌል ሲገባችሁ ነው ያንን የምታደረጉት። ምክንያቱም በጣም ከባድ ነው። ዘሪቱ እህታችን ዘሪቱ ደግሞ የደረሰባትን ተቃውሞት እዚህ ይለኛል። በጣም ልጇን እንትን ስትል እግዚአብሔር መንፈስ አጽናንቷት። ስትቀብር ብዙ ብዙ ተብላ ነበረ ግን የእግዚአብሔር መንፈስ ያጽናናል። ወደ ተሻለ ቦታ እንደውም እኮ ጳውሎስ ያለው ለእኔ እዛ ብሄድ ይሻለኛል ያለው፣ መኖርን አይፈልግም ነበረ። እዚህ መኖሬ ለእናንተ ነው ነው ያለው፣ በቃ እንጂ እዛ ብሄድ ነው የሚሻለኝ። ለእኔ መኖሬ ለእናንተ ጥቅም ነው፣ ለእኔ ግን የሚሻለኝ ያ ነው ነው ያለው። ሞት ለምን እንደው ክርስቲያን አንዳንዴ እንዳይሞት ግብ ግብ አንዳንድ ጊዜ በቃ የሆነ ሰው እንዳይሞትባቸው የሚያወጡት ወጪ የሚደረገው ግብ ግብ፣ አረ ተረፍኩኝ እኮ በቃ ከሞት ነው ሟች ነበርኩኝ እኮ ብሎ ልክ ከአለማዊ ጎን ከአለማዊ ሰው እኩል የሚሄድበትን የሚያቅሰው ይሄን ያህል መጨናነቅ አለበት ብዬ አልገምትም። ገባችሁ? በቃ ወደ ተሻለ ቦታ ነው የምንሄደው። ስለዚህ ምንድን ነው ሞቼ ነበር፣ እግዚአብሔር ነው ያወጣኝ፣ በቃ እኮ እንደዚህ እንደዚህ ከሞት ነው የተረፍኩት ብለው በቃ ያንን ጊዜ እንትን ሲሉ በጣም አጋንነው ሲያወሩት ይገርመኛል። ምክንያቱም ክርስቲያን የተሻለ ቦታው ያ ነው እንጂ እዚህ አይደለም። እና ምን ልላችሁ ነው አሁን ሀሳቤን ስጠቀልልላችሁ ሰዎች የሚሞቱት በሰይጣን ብቻ አይደለም። ሰዎች የሚሞቱት በሀሰተኛ ነቢያት ብቻ አይደለም። የሀሰተኛ ነቢያቶች ጥፋት እንዳለ ሆነው ማለት ነው። ምክንያቱም መዳን የሚችሉ ሰዎች የማይድኑበት ጊዜ አለ። መድኃኒታችሁን ዋጡ እያሉ። እግዚአብሔር ከሕክምና ጋር ምንም አይነት ችግር የለበትም። መድኃኒት ከታዘዘ መድኃኒታችሁን እየዋጣችሁ እግዚአብሔርን ማምለክ ትችላላችሁ። እግዚአብሔርን ማገልገል ትችላላችሁ። መድኃኒታችሁን እየወሰዳችሁ እግዚአብሔር ከሳይንስ ጋር ከህክምና ጋር ጥበብን የሰጠው እሱ ነው። ችግር የለበትም። ስለዚህ መድኃኒታችሁን እየወሰዳችሁ ማገልገል ትችላላችሁ። መድኃኒታችሁን እየወሰዳችሁ ወደ እግዚአብሔር ቤት መመላለስ ትችላላችሁ። መድኃኒታችሁን ጣሉ፣ ተፈውሳችኋል እያላችሁ ሰው የምትገሉ ነቢያቶች ተጠንቀቁ። ከእግዚአብሔር ጋር ሰውን እያለያያችሁ፣ እያጣላችሁ የሰውን እምነት እየሸረሸራችሁ ነውና እነዚህን ነገሮች ብታስተካክሉ ብዬ እላለሁ። የእነሱ ስህተት እንዳለ ሆኖ አይሳሳቱም አይደለም። ብዙ ሰው በእነሱ ስህተት ሞቷል። ብዙ ሰው መዳን ያለበት መድኃኒቱን አቁሞ የሞተ ሰው አለ። እነሱን ማለቴ ለእነሱ ጥብቅና መቆሜ ሳይሆን፣ የእነሱ ጥፋት እንዳለ ሆኖ ነገር ግን ሞት ያለ የነበረ የሚኖር ነው። እግዚአብሔርን የሚያመልክ የእግዚአብሔር አገልጋይ ሆኖ ማንም ዘላለም አልኖረም። ልክ ሰው ደግሞ ሲሞት ልክ እግዚአብሔርን እንትን እንዳለ ነቢያቶች የትሄደው ነው እሷ የምትሞተው ነቢያቶች የትሄደው እሱ የሚሞተው እየተባለ ልክ በቃ ክርስቲያን በሞተ ቁጥር ፕሮቴስታንት እምነትን ማሸማቀቅ ይቁም ብዬ እላለሁ። ምክንያቱም ሞት ያለ የነበረ የሚኖር ነው፣ ክርስቶስ መጥቶ የአለም ፍጻሜ እስኪሆን ድረስ ማለት ነው። ወይኛ ወደ እሱ ከነይት ወይስ ወደኛ እስኪመጣ ድረስ ሞት ይቀጥላል። ያለ ነገር እና ሞትን ከሃጢያት ጋር ከምን ጋር ከምን ጋር ታያይዙት በየላለሁኝ። ስለ አዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ እንድታበረታቱኝ በየላለሁ። አመሰግናለሁ። ተባረኩ።